አሰልጣኝ ራውዳ አሊ በነገው ጨዋታ አጥቅተን እንጫወታለን ስትል ተናገረች። ዘገባው የአንተነ ታረቀ ነው እንደሚከተለው ይቀርቧል የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዋና አሰልጣኝ ራውዳ አሊ ብሔራዊ ቡድኑ ነገ በዓለም ዋንጫ ማጣሪያ ከካሜሮን ጋር ላለበት የመልስ ጨዋታ ባደረጉት ዝግጅት ዙሪያ ዛሬ ከሰዓት በኋላ በፌዴሬሽኑ የመሰብሰቢያ አዳራሽ መግለጫ ሰጥተዋል። ዛሬ መግለጫውን የሰጡት የቡድን ዋና አሰልጣኝ ራውዳ አሊ በነገው ጨዋታ ውጤቱን ለመቀልበስ ሙሉ ለሙሉ ማጥቃት ላይ የተመሰረተ ጨዋታ መርጠው ወደ ሜዳ እንደሚገቡም ተናግረዋል። በመጀመሪያው ጨዋታ ካሜሮን ላይ የመሸነፋችን ዋነኛ ምክንያት የልጆቹ የልምድ ማጣትና የዝግጅት ጊዜያችን አጭር መሆኑ እንዲሁም ለተጋጣሚያችን ከፍተኛ ግምት በመስጠታችን በጥቃቅን ስህተቶች ግብ አስተናግደናል ስትል አሰልጣኙ አገልጻለች። አሰልጣኝ ራውዳ አሊ ልጆቹ ከውድድር በመረቃቸው ምክንያት በአካል ብቃቱ ወርደው ታይተዋል፣ እሱን ደግሞ በአጭር ጊዜ ማስተካከል ከባድ ነው ያለ ሲሆን የእድሜ ተገቢነት ጉዳይ ላይ ጥያቄ ሆኖብናል፣ እሱን ደግሞ በሪፖርት አቀልባለሁ ብላለች። በጥቅሉ በመጀመሪያው ጨዋታ ላይ የነበሩብንን ስህተቶች በማረም በነገው ጨዋታ ውጤቱን ለመቀልበስ ወደ ሜዳ እንገባለን። ስህተቶቻችንን መቀነስ ከቻል ውጤት የማይቀለበስበት ምንም ምክንያት የለም። ለዚህ ደግሞ ዋናው ብሔራዊ ቡድናችን ይህ እንደሚሆን አሳይቶናል ስትል አሰልጣኝ ረውዳ ተናግራለች። የኢትዮጵያ ከ17 ዓመት ብሔራዊ ቡድን የዓለም ዋንጫ ማጣሪያ የመልስ ጨዋታውን ከካሜሮን አቻው ጋር ነገ አበበ ቢቄላ ስታዲየም ከቀኑ ዘጠኝ ሰዓት ላይ የሚያደርግ ይሆናል። ብሔራዊ ቡድኑ በመጀመሪያው ጨዋታ ካሜሮን ላይ አምስት ለሁለት ተሸንፎ መመለሱ የሚታወስ ነው